ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የዩቲዩብ ቻናላችን ተከታታዮች እንደምን አላችሁ? የሰዓቱን አዳዲስና ያልተሰሙ መረጃዎችን ወደ እናንተ የምናደርስበት ሰዓት ደርሰናል። አብራችሁ እንድትቆዩ በአክብሮት እየጋበዝን በቅድሚያም ዩቲዩብ ቻናላችን ሰብስክራይብ፣ ሸር፣ ላይክ በማድረግ እንድትጀምሩ ከወዲሁ እናሳስባለን። ወደ መጀመሪያው መረጃችን ስናልፍ ከፖለቲካዊና ሰላማዊ ትግል ውጭ ያለው አማራጭ ተገደን እንጂ ፈቅደን የምንገባበት እንዳልሆነ ያለ ማህበረሰብ ሊገነዘብ ይገባል አለ የትግራይ ክልል ጊዜያዊ አስተዳደር ካዊና ሰላማዊ ትግል ውጭ ያለው አማራጭ ተገደን እንጂ ፈቅደን የምንገባበት እንዳልሆነ የዓለም ማህበረሰብ ሊገነዘብልን ይገባል ሲልም የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ተናግረዋል። ፕሬዝዳንት ታደሰ ወረደ ሰኔ 15 ቀን 2017 ዓ ም በትግራይ ደረጃ ለ37ኛ ጊዜ የተከበረውን የሰማዕታት ቀን በማስመልከት መልእክት አስተላልፈዋል። ፕሬዝዳንቱ በመልእክታቸውም የትግራይ ህዝብ ምርጫ ሰላም ነው፣ ጦርነትን ተገደን እንጂ ወደን የምንገባበት እንዳልሆነ ሊታወቅ ይገባል ብለዋል። የትግሉ በዓለም አንድ ጊዜ የሚታወሱ ሳይሆን የተሰውለት አላማ እንዲፈጸም ህዝቡን በሁሉም መስክ ተጠቃሚ ለማድረግ ህያው እንዲሆኑ መስራት ይገባል ሲሉም አስታውቀዋል። የፕሪቶሪያው የሰላም ስምምነት በሙሉነት እንዳይፈጸም በፌዴራል መንግስት ያለው ዝቅተኛ ፍላጎት፣ በትግራይ ፖለቲከኞች መካከል ያለው የእርስ በርስ ያለመግባባት ምክንያቶች ናቸውም ሲሉ አክለዋል። ሰኔ 15 ቀን 2017 ዓ ምት በመቀለ የሀውልቲ ሰማታት በተካሄደው ስነ ስርዓት ላይ ፕሬዝዳንት ታደሰ ወረደ የህወሓት ሊቀመ ሜምበር ዶክተር ደብረጽዮን ገብረ ሚካኤል የሰማታት ቤተሰቦችና ሌሎች የአባጉንጉን ጉንጉን አኑረዋል ነው የተባለው። በሌላ መረጃችን በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነት የለውም አለ ስምረት ፓርቲ። ከ2015 ጀምሮ ተፈናቃዮቹን ወደ ቀያቸው ለመመለስ የተደረገውን እንቅስቃሴ ያደናቀፈው ኋላ ቀሩ ቡድን ነው ሲልም አስታውቋል። ስምረት ፓርቲ ኋላ ቀሩ ቡድን የሚለው የነ ዶክተር ደብረጽዮን ቡድንን ለማለት እንደሆነም አመላክቷል። የፌዴራል መንግስቱ ከፖለቲካ ፓርቲዎች ምዝገባ የተሰረዘውን የህዋህት ቡድን የሚያካሄደውን ፖለቲካዊ እንቅስቃሴ ህግና ስርዓት ማስያዝ ይገባዋል ሲልም ዲሞክራሲያዊ ስምረት ትግራይ ፓርቲ አሳውቋል። ስምረት ፓርቲ በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነት የለውም ሲልም አመላክቷል። በእነ ሚኒስትር አቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ይህንን ያለው በትግራይ ደረጃ ለ ሰላሳ ሰባተኛ ጊዜ የተከበረው የሰማእታት ቀን በማስመልከት ባወጣው ድርጅት ዓመታዊ መግለጫ ነው። ፓርቲው በመግለጫውም ከግንቦት ወት 2015 ዓ ም ጀምሮም ተፈናቃዮች ወደ ቀያቸው ለመመለስ የተደረገውን እንቅስቃሴ ያደናቀፈው ኋላ ቀሩ ቡድን ነው ሲልም የገለጸው በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሀት ቡድን ነው ብሎት አለ። ቡድኑ ድርጅት ሳይድን የሚመለስ ተፈናቃይ የለም የጊዜያዊ አስተዳደር አመራሮች የትግራይ መሬት ሽጠዋል የሚሉና ሌሎች በሬወለድ ወሬዎችን በማስፋፋት የፌዴራል መንግስትና ነባሩ ጊዜው አስተዳደር ከግንቦት 2015 ዓ.ም ጀምረው የያዙትን ቅድ ሙሉ በሙሉ እንዲደናቀፍ አድርጓል። ሲልም ከሶታል። የህዋትን ቡድን ስምረት ፓርቲ ቡድኑ ተፈናቃዮች ወደ ቀያቸው መመለስ ይቅርና ህዋትን ከኢትዮጵያ የፖለቲካ ፓርቲዎች እንቅስቃሴ መሰረዝ መታደግ ያልቻለ አቅመቢስና መሰሪ ቡድን ነው ሲልም አጣጥሎታል። ስምረት ፓርቲ ህገወጥ ቡድኑ በቅርቡ የህዝብ ድጋፍ አለኝ ለማለት በማለት በተፈናቃዮች ስም ያካሄደው የሰላማዊ ሰልፍ የተለመደው ማጭበርበርና ማታለያ እንደሆነም ህዝቡ ሊገነዘበው ይገባልም ብሏል። ኋላቀር ቡድኑ ያለፈው ስህተት አልበቃ ብሎት አሁንም ሌላ ፖለቲካዊ ሂደት እየፈጸመ ይገኛል ያለው ስምረት ፓርቲ የትግራይ መሬት በወረራ ከያዘው የኤርትራ መንግስት ጋር የጀመረው ያልተቀደሰና ህገወጥ ግንኙነት ሌላ ዙር ግጭትና ጦርነት ከመቀስቀስ ያለፈም ውጤት እንደሌለውም ሳይታለም የተፈታ ነው ብሏል። ኋላ ቀር ቡድኑ ከኤርትራ መንግስት የጀመረውን ህገወጥ ግንኙነት እንዲያቆም የፌዴራል መንግስቱ የሚገባውን ኃላፊነት እንዲወጣ የጠየቀው ስምረት ፓርቲ በሀገራዊ ህጎች ከማንኛውም ፖለቲካዊ እንቅስቃሴ የተከለከለ ቡድን ከአፍራሽ ተግባሩ በማቆም ተጠ ተጠያቂነትን ማረጋገጥ ይገባዋል፣ ሲልም ለፌዴራል መንግስቱ መልእክት አስተላልፏል። ስምረት ፓርቲ የትግራይ መሰረታዊ ችግሮች እንዲፈቱና የፕሪቶሪያው ሰላም ስምምነት በሙሉነት እንዲተገበር ከፌዴራል መንግስትና ከዓለም አቀፉ ማህበረሰብ ተቀናጅቶ እንደሚሰራም አስታውቋል። በሌላ መረጃችን ኦነግ የሚቆም ትግል አልጀመርንም የተቋቋመበትንም አላማ ከግብ ሳያደርስ አያቆምም ሲሉ የኦነግ ሊቀመንበር አቶ ዳውድ ኢብሳ ተናገሩ። የኦሮሞ ነጻነት ግንባር ኦነግ ከአምስት ዓመታት ቆይታ በኋላም በአዲስ አበባ የሚገኘው ጽህፈት ቤት ዳግም መክፈቱን ተከትሎ ይፋዊ ፕሮግራም በጽፈት ቤቱ አካሂዷል። በወቅቱ መስሪያ ቤቱ ሊዘጋ የቻለው በኦነግ አመራሮች መካከል አለመግባባት በመፈጠሩ ነበር። አሁን ላይ በተካሄደው በዚህ የመክፈቻ መርሃ ግብር ላይ የፓርቲው ሊቀመንበር የሆኑት አቶ ዳውድ ኢብሳ ባደረጉት ንግግር ኦነግ የሚቆም ትግል አልጀመረም፣ የተቋቋመበትን አላማም ከግብ ሳያደርስ አያቆምም፣ ወደኋላ አይልም ሲሉ ተናግረዋል። አቶ ዳውድ ኢብሳ በንግግራቸው ኦሮሞ ያካሄደውን ትግል ወደኋላ መመለስ ያስታወሱ ሲሆን ከሜጫና ቱልማ ማህበር መስረታ ጀምሮ እስከዛሬ ያለው እንቅስቃሴ በሰላም ለሚደረገው ትግል እድል ካለመስጠት የመነጨ መሆኑን ገልጸዋል። አክለውም ከጓደኞቻቸው ጋር ያለፉበትን ውጣ ውረዶች በማስታወስ የሚቆም ትግል አልጀመርንም ያሉ ሲሆን በሰላማዊ መንገድ የመታገል እድሉ መስፋት አለበት ሲሉም ጥያቄ አቅርበዋል። ሊቀመንበሩ አቶ ዳውድ ኢብሳ ላለፈው ምርጫ በሚደረገው እንቅስቃሴ አሁን የተመለሰላቸውን ጨምሮ በሌሎች አካባቢዎች ያሉ ቢሮዎቻቸውም እንደተዘጋባቸው፣ አባሎቻቸውም ለእስርና ለእንግልት እንደተጋለጡ በማስታወስም በኋላ ላይም በፓርቲው መሪዎች መካከል የተፈጠረውን አለመግባባት ከምርጫው እንዳስወጣቸው ገልጸዋል። በነበሩት ጊዜያት ፓርቲያቸው ከሀላፊዎች እስከ አባላት ድረስ ብዙ ስቃይ እንደደረሰባ ቸው የገለጹት ሊቀመንበሩም በዚሁ መንገድ ህይወታቸውን ያጡ የመኖራቸውንም አመላክተዋል። እዚሁም ላይ አቶ በቴ ኦርጌሳን በማንሳትም ተናግረው አለ። አቶ ዳውድ እስካሁን ድረስ ባልታወቀ አካል ተገድሏል ወይም አቶ በቴ ኦርጌሳን በህይወት ባለ ጊዜ ባደረገው ትግል ብዙ ነገር አድርጎልናል በማለትም አመስግነውታል። አቶ ዳውድ መንግስት በሰላም መንገድ ለሚደረገው ትግል እድል እንዲሰጥ ጥሪ አቅርበዋል። በተጨማሪም ዋና መስሪያ ቤታቸውን ለማስመለስ ትልቅ ትግል እንደነበር በማንሳት በዚህ ትግል ውስጥ የኢትዮጵያ ምርጫ ቦርድና ተቃዋሚ ፓርቲዎች ትልቁን ድርሻ እንደተወጡም ተናግረዋል። ሌሎች ሳይመለስላቸው የቀሩት የተቋሙ መስሪያ ቤቶች እንዲመለስላቸው በመጠየቅ ሂዳይት ላይ መሆናቸውንም አመላክተዋል። አቶ ዳውድ ኢብሳ የብሔራዊ ምክክሩን በተመለከተ ሁሉን አቀፍ ሀገራዊ ምክክር አስፈላጊ በመሆኑም በመጠቆም አሳታፊ ውይይትና ፍትሕ የተሞላበት እንዲሆን እየጠየቁ እንደነበርና ያ ሳይሆን ሲቀር ግን መሳተፍ እንደተውም አመላክተዋል።